ተመልካቾቻችን እንግዲህ ወርሃ መስከረም ለኢትዮጵያውያን ብዙ መልኮችን የምናይበት ነው። ከአዲስ ዓመት ጀምሮ በርካታ በዓላትን በሁሉም የኢትዮጵያ ክፍሎች የምናከብርበት ወር ነው እና የተለያዩ የዘመን መለወጫ መርሃ ግብሮችም ሲከናወኑ አይተናል በተለያዩ የሀገሪቱ ክፍሎች። እንዲሁም ደግሞ በነገው እለት የሚከበረው የመስቀል በዓል ደግሞ አንዱ ድምቀታችን ነው። ሁላችንም ቀደም ሲል እንዳነሳ ነው በዩኔስኮ ላይ መመዝገቡ ደግሞ ለብዙዎቻችን ኩራት የሚሆን ነው። ሁላችንም እንደ ቅርስ እንድንጠብቀው የሚያነሳሳ ነው እና በመስከረም አስራስድስትና አስራ ሰባት ነው እንግዲህ የመስቀል በዓል የሚከበረው የደመራ ሥነ ሥርዓቱ ደግሞ በዛሬው እለት የሚከናወን ነው የሚሆነው ወደ አመሻሽ ላይ የደመራ ሥነ ሥርዓት ይከናወናል። በዚህም ደግሞ ደማቅ መርሃ ግብር ይደረጋል። ብዙዎችም የሚሳተፉበት ምእመኑ፣ እንዲሁም ደግሞ ጎብኚዎችም ቱሪስቶችም ሳይቀሩ እዚሁ ሥነ ሥርዓት ላይ ተሳትፈው ደማቅ ክብረ በዓልን የሚያከናውኑበት ቀን ነው። አው በተለይም ወረሃ መስከረም ከአዲስ አመት የዘመን መለወጫ ጀምረን እስከ 17 የመስቀል በዓል እስከሚከበርበት ድረስ በርካቶች ከበዓል ድባብ ሳይወጡ የሚቆዩበት ነው። ቀደም ሲል እንዳነሳሽው በተለይም የመስቀል በዓል ደግሞ ወደ ደቡቡ አካባቢ የዘመን መለወጫም እለት ነው። መስቀል በዓል ሲመጣ እንዲሁም ደግሞ የደመራ ስርዓት ደግሞ ሲከናወን በኢትዮጵያውያን ብቻም ሳይሆን በዓለም አቀፍ ያሉ በርካታ ጎብኚዎች ቱሪስቶች፣ ወደ ኢትዮጵያ መጥተው የሚመለከቱት ትልቅ ስርአት ነው። የደመራ ስነ ስርአት ማለት ነው። ይህም ራሱን የቻለ ሃይማኖታዊ ትርጓሜ ያለው ከዚያም ባለፈም ደግሞ ለሀገሪቱን በርካታ ጠቀሜታ ያለው ስርአት እንደሆነ እናውቃለን እና ቀደም ሲል በተለይም በዛሬው ዕለት ስለሚከበረው ወይም ደግሞ በዛሬው ዕለት ስለሚከናወነው የደመራ ስርአትን የተመለከተ የስርአቱ ላይ የሚያቀርቡት ትርኢቶች ምን ዝግጅት ነበር በሚል ተመልክተን ነበረ። አሁን ከዚሁ ጉዳይ ሳንወጣ ደግሞ እንግዳ ስቱዲዮ ጋብዘናል። በተለይም የመስቀል በዓል ትርጓሜው ሃይማኖታዊ ፍቺው ወይም ደግሞ ሃይማኖታዊ ትርጓሜው ምንድን ነው? የደመራ ስነ ስርዓትስ ምን አይነት ትርጓሜ አለ? የሚሉትን አያይዘን እንዲሁም ሌሎች ጥያቄዎችን እያነሳን ቆይታ ለማድረግ እዚህ እንግዳ ጋብዘናል። እንግዳችን መጋቢ ምስጢር አማኑኤል መንግስት አብ የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የስብከተ ወንጌል ክፍለ ኃላፊና ደራሲ ናቸው። እንግዳችን እንኳን ደህና መጡ። እንኳን ደህና ቆያችን። እንኳን አደረሱትም። እንኳን ለብርሃነ መስቀሉ በሰላም ለጤና ለፍቅር በአንድነት አደረሰን። እንግዳችን ስለሆኑ አክብረውን ስለመጡ ከልብ እናመሰግናለን። እንግዳችን እስቲ የመስቀል ትርጉምና ሃይማኖታዊ አስተምህሮውን እናንሳ። አትብ ገጽ ወኩለንታ የባረእያ በትምህርት መስቀል ፊቴንና መላው ስብነቴን በትምህርት መስቀል አማትባለሁ። ሁለንተናችን በትምህርት መስቀል ነው የሚጀምረው። መስቀል ማለት ሰቀለ ሰቀለ ከሚል የግዕዝ ቃል የተገኘ ሆኖ መስቀል ማለት መስቀያ ማንጠልጠያም ይሆናል። ግን ዋናው ትርጉሙ መስቀል ማለት የተመሳቀለ እንደ ተ ፊደል የሆነ ማለት ነው። ይህ መስቀል በሰው ልጆች ብቻ ሳይሆን በሀገር መላእክት ነው የሚጀምረው። እንዴት ነው ቢባል፣ መላእክት ተፈጥሯቸው መስቀል ነው። ክንፋቸው ሲዘረጉ መላእክት ትምህርተ መስቀል ያሳያሉ። ስለዚህ ይህ ብቻ አይደለም፣ ራዮሐንስ 12:7 ላይ ስንመለከተው ሳጥናኤልና መላእክትን ተዋጉ ይላል። ስለዚህ ለመላእክት የመስቀል ትምህርት ምልክት ያለው ሰይፍ እንደተሰጣቸውና ሳጥናኤልን ድል እንደነሱት ይነግረናል። ራዮሐንስ 12:7 ላይ ወደኛም ስንመጣም ተፈጥሯችን ሰዎች ከአራት ባህርያተ ሥጋ ከሶስት ባህርያተ ነብስ ከሰባት ባህሪያት ነው የተፈጠረው። ሰዎች ሰብ ማለት ተሰባ ሰባት ሆነ ከሚሌ ግስ ቃል የተገኘ ሆኖ ሰባት ባህር ያለው ማለት ነው። ተፈጥሯችን ግን ትምህርተ መስቀል ነው። እጃችን ለዚህ ስንዘረጋው ትምህርተ መስቀል ነው የሚያሳይ። ስለዚህ ተፈጥሯችን ራሱ መስቀል ነው። እግራችን ሁለቱ አጣምረን እጃችን ስንዘረጋ ትምህርተ መስቀል እናሳያለን። ስለዚህ ይህንን በኦሪትም ነበረ። ኦሪት ዘጸአት ምዕራፍ 17 ቁጥር 11 ላይ ጀምረን ስንመለከተው ሙሴ ከጠላቶች ጋር ጦርነት በገጠሙ ሰዓት እስራኤላውያን ሙሴ እጁ ሲዘረጋ ድል ይነሳ እንደነበረ እጁ ሲያወርድ ደግሞ ይሸነፍ እንደነበር በዛም በመጽሐፍ ይነግረናል ሌላ ደግሞ ወሰገደ ያዕቆብ ውስተ ከተማ በትሩ ይለናል ያዕቆብ በጫፍ ብትሩን ሰገደ ብትሩን ጉዳይ ሆኖ አይደለም በመስቀል ምልክት አድርጎ ነው ዘማርዳዊ ደግሞ ምንድነው የሚለን ህየን ሰግድ ኩልና ኀበ ቆመ እግር እግዚ ነ የጌታችን እግር በተሰቀለበት መስቀል ፍግም ብለን እንሰግዳለን። ለዝነን እሰግ ለአብ እሰግ ለወልድ እሰግ ለመንፈስ ቅዱስ አት ስግደተ ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እንሰግዳለን ብለን ሶስት ጊዜ እንላለን። ሰግ ለእግዚኢትነ ማርያም ድንግል ወላይት አምላክ አምላክን የወለደች ቅዱስ ድንግል ማርያም እንሰግድላታለ። ሰግ ለመስቀለ እግዚኢነ ኢየሱስ ክርስቶስ ደግሞ ለመስቀለ ኢየሱስ ክርስቶስ እንሰግዳለን። በምስጋና ደረጃ ደግሞ ስንመለከተው እስግን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ፣ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ብለን ስብሐት ለመስቀል እግዚእነ ኢየሱስ ክርስቶስ። ስለዚህ መስቀል በቤተክርስቲያናችን ከመጀመሪያ ስላሴ አብ ወልድ መንፈስ ቅዱስ አስከትለን ቅድስት ድንግል ማርያም ሶስተኛ ደረጃ ይዞ ያለ መስቀል ነው። ስለዚህ ነው መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ መስቀል ኃይላችን ነው። መስቀል ጽናታችን ነው። መስቀል የነፍሳችን መዳኛ ነው ብለን ዘወትር በጸሎታችን በአንደበታችን አንለዩ ማለት ነው። ስለዚህ መስቀል ከኦሪት ጀምሮ የነበረ በሐዲስ ኪዳን ደግሞ ክብር፣ ምስጋና፣ አምልኮ፣ ውዳሴ፣ ስግደት አስብሮ ከትሉት ይሁንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአራት እንጨቶች አውሊ የሚባለ ወይራ ማለት ነው። ከርካ፣ ሎሚ ናብሊስ የሚባል ዘግባ የሚባል እነዚህ እንጨቶች አዋህዶ ነው የተሰቀለበት። በሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባል ከእንጨት ጋር ተሸንክሮ በዕለተ አርብ መጋቢት 27 ቀን በመስቀል ተሰቀለ። ጎኑን በጦር ሲወጉት ንጹሕ ውሃና ትኩስ ደም አፈሰሰ። ስለዚህ መስቀል ደመ ክርስቶስ የነካው ስለሆነ ኃይል አለው። እሱ እንኳን ደግሞ ክርስቶስ የነካው ይቅርና የቅዱስ ጳውሎስ ልብስ እንኳን ላብ የቅዱስ ጳውሎስ የነካ ልብስ እንኳን እየቆረጡ ከልብሱ እየወሰዱ ከዱቢያን ሲያስቀምጡት መድኃኒት ይሆን ነበር። ስለዚህ በዚህ ምክንያት መስቀል ከሁለት ሺህ ዓመት ገደማ እየተከበረ እየተመሰገነ ይኖራል። በተለይ ደግሞ በሀገራችን መልካም፣ ዛሬ ደግሞ ያው የደመራ ስርዓት የሚከናወንበት እንደመሆኑ መጠን ይህንን የደመራ ስርዓትን እስቲ እንመልከትና በተለይም የደመራ ስነ ስርዓት ትርጉሙ፣ እንዲሁም ሃይማኖታዊ አንድምታው የምትለንም እንደዚሁ እናንተ እስቲ። ጥሩ ነው። በተለይ ግዕዝ ሀብታም ቋንቋ ነው። ከብዙዎች ቋንቋዎች ባለጸጋ ብለን የምንጠራው ግዕዝ ነው። ግዕዝ ብዙ ትርጓሜ ለአንድ ብዙ ነገር ያትታል። መጻሕፍቶቻችን ደግሞ ብዙ ናቸው። ስለዚህ ደመራ ማለት ደመረ ደመረ ከሚል የግዕዝ ቃል የተገኘ ሆኖ መደመር ማለት ነው። ለምሳሌ አንድ ሲደመረ አንድ እንደማለት ነው መደመር ማለት ነው። ስለዚህ ደመራ ማለት ብዙ እንጨቶች ሰብስበ በአንድ ላይ ደመረ የምታደርገው ደመራ ማለት ነው። ይህንን ጥንተ ነገሩ እንዴት ነው የተጀመረ ቢባል ንግስት ኢሌኒ ናት። ንግስት ኢሌኒ የቆስጦንጢኖስ እናት ናት። ንጉስ ቆስጦንጢኖስ የሮም ነጉሶ የነበረ ነው። በአራተኛው ክፍለ ዘመን ታሪኩ ግማደ መስቀል መስቀሉ ብዙ ተአምር ሲያደርግ ነበር። ክርስቶስ ከተሰቀለ ክርስቶስን ገደሉት፣ ቀበሩ፣ ተቀበረ፣ ተነሳ፣ ወደ ሰማይ አረገ። ከዛ በኋላ ከጎልጎታ ነበረ ያ መስቀል፣ በዛ ሲያልፉት ዓይነ ስውሮች ሲነኩት አይናቸው ይበራ ነበር፣ ድውያን ሲነኩት ይፈወሱ ነበር። ስለዚህ አይሁዶች ክርስቶስ ይህን ተአምር እያደረገ ሰቀል ነው ይህም መስቀሉ ደግሞ ተአምር ማድረግ ጀመረ ብለው እንዲቀብሩት ተማከሩ። ተማክሮም ዝም አላሉም። ጉድጓድ ቆፍረው የመስቀልን ቀበሩት። ከቀበሩት በኋላ ሶስት መቶ ዓመት ነው አዋጅ ታወጀ። ሁሉ ሰው ቆሻሻ ወደ እዛ እንዲጥል ባት ልክ አሁን የቆሼ ሰፈር ብለው ማለት ነው። ሁሉ ሰው እዛ አምጥቶ ቆሻሻው እንዲጥል ተደረገ። ለሶስት መቶ ዓመት ገደማ ቆሻሻ የተደፋበት ትልቅ ተራራ ሆኗል። ስለዚህ ያንን ግማደ መስቀል የት እንዳለ የሚያውቋል ነበሩ የተወሰኑ ሰዎች ብቻ ናቸው። በሚስጥር ይዞት ነበር። ስለዚህ ንግስት ኢለኒ ልጄን ከነገሰልኝ፣ ባሏ ንጉስ ነው። ልጄ ከነገሰልኝ እኔ ግማደ መስቀልን ፈልጓለሁ ብላ ስለት ገብታ ነበር። በስለቷ መሰረት ደግሞ እግዚአብሔር አምላክ ስለቷን ሰምቷት ንጉስ ቆስጦንጢኖስ ነገሰ። ከሮም ማለት ነው። ሮምና አካባቢ የአውሮፓን ብዙ ሀገራት የገዛ ነው፣ ቆስጦንጢኖስ። እሱም የነገሰበት ጦርነት ሲገጥም ለፈረሱ ለኮረቻው፣ የሰራዊቱ ልብስ እንደዚህ መስቀል የተጀመረ በዛን ሰዓት ነው። እሱም ድል ነሳ። ንግስት ኢሌን ደግሞ ለልጅዋን ጠየቀችው። ስለት አለኝ ያ ስለት ደግሞ አንተ ከነገስክን ግማደ መስቀል እንፈልገዋለሁ ብዬ ተስየ ነበራ፣ አለችው። በዚህ መሰረት ያንን መስቀል ፍለጋ ሄደች፣ ማለት ወታደሮች አስከትላ ወደ ኢየሩሳሌም ደረሰች። ያንን ቦታ ማን ይንገራት? ስለዚህ ማን አለ ሽማግሌ ብላ ጠየቀች። ችሪያኮስ የሚባል ሽማግሌ እንዳለ እሱን ታሪኩ እንደሚያውቁ ተነገራት። ና ነገሩ ለማሳጠር ችሪያኮስም ጠየቀችው። እሱም መሀላ ስለነበረ ሊነግራት አልፈለገም ነበረ። ከዛ በኋላ ግን የሚበላ የሚጠጣ ውሃ የሚያጠማ ምግብ ሰጠችው። ውሃ ሲጠማው ከነዚህ ሶስት ተራሮች አንዱ ነው አላት። በምንድነው የማውቀው የትኛው እንደሆነ አለች። ደመራ ደምሪና፣ ከደመራው ላይ እጣንና ከርቤ አድርግለት። ከዛ ጢሱ ሄዶ ምልክት ያሳይሻል። ለ ነገራት። ቅዱስ ገብርኤልም ከሱ ጋር አለ። በራእይ ማለት ነው፣ በራእይ ታይቷታል። ከዛ ሀገሩ አዋጅ ታወጀ። ምንድነው አዋጁ? ሁሉ ሰው እንጨት ተሸክሞ እንዲመጣ ተሸክሞ ማለት፣ ሁሉ ሰው ከተማው ሁሉ እንጨት ተሸክሞ መጣ፣ አሁን በሀገራችን እንደሚደረገው። ያ እንጨት ተሰበሰበ፣ ደመራ ተደመረ ማለት ነው። እጣንና ከርቤ በላይ ተደረገ። ያንን ሲለኮስ ወይ ንጉስ ወይ ደግሞ ከንቲባ ነው የሚደረገው። በሀገራችን በዛ መሰረት ነው ንግስት ኢለኒ ለኮሶቹ በሀገራችንም እንደዛ ነው በነ ሀፄ ሀይለ ስላሴ ታሪካቸው ስንመለከት እንደዛ ነው አሁን ደግሞ ከንቲባም አብረው ነው የሚለኮሱት በዚህ መሰረት ያንን ደመራ ጢሱ ወደ ላይ ሂዶ ወደ መስቀል ያለበት ተራራ ምልክት አሳየ ለዚህ ቅዱስ ያሬድ ደግሞ ሰገደ ጢስ ይለዋል ያ ጢሱን ሰገደ ማለት ከዛ በዛ ምክንያት ያንን ደመራ እንትን ካለቀ በኋላ ቁፋሮት ይጀመራል ፋሮ መቼ ነው የተጀመረ? መስከረም 17 ቀን ተጀመረ። አሁን በሀገራችን ሁለት ጊዜ ነው የሚደረገው ያለ አሁን በሰሜን ከባቢ እና አድግራት፣ መቀሌ ይዞ ጎንደር ከያየ ነው ደመራ የሚደመረው መቼ ነው መስከረም 17 ነው። በዚህ ወሎ ይዞ ወደዚህ አዲስ አበባ ና በዚ ካባቢ ደግሞ ዛሬ ቀን መስከረም 16 ቀን ደመራ ይደምራል። ያ አያጣላም። ያ በዋዜማ ነው ይህን የሚሆን ያለ ያ ደግሞ በዓሉ ቀን። ስለዚህ ከመስከረም 17 ቀን ጀምሮ እስከ መጋቢት 10 ቀን ቁፋሮ ተካሄደ። ምክንያቱም የሶስት መቶ አመት የተሰበሰበ ትልቅ ተራራ ስለሆነ ማለት ነው። ስንት ወር ወሰደባቸው ማለት ነው? ሰባት ወር። ከመስከረም እስከ መጋቢት ስንቆጥረው ሰባት ወር ተቆፈረ። ከዛ በኋላ ትንሽ መስቀል ታየ፣ አገኙት፣ ያንስ ያወጡት ከድዊ አስቀመጡት። ድዊ ሊፈወስ አልቻለም። እንደገና ቆፈሩት ሌላ መስቀል። ምክንያቱም በመስቀል በቀራንዮ ሶስት ናቸው የተሰቀሉት። ያ በቀኝ የተሰቀለ ጥጦስ ነው። በግራ የተሰቀለ ዳክርስ ነው። የዳክርስ መጀመሪያ ተገኘ። እሱ ድዊ ሊፈወስ አልቻለም። እንደገና አወጡት። የጥጦስ ተገኘ። የጥጦስ ደግሞ ከድዊ ሲያስቀምጡት ድዊ ፈወሰ። ቡት ግን ማስነሳት አልቻለም። እንደገና ተቆፈረ። ሶስተኛ ሲቆፈር ብርሃን ታየ። ያ ብርሃን እንሆዬ እንሆዬ አሉት ይሄ ያሉት በራስቱ ወደኛ ሲተረጎም እነሆ ይሄ እንሆ መስቀሉ ተብሎ መስቀል አብርሃ በከዋክብት አሰርገው ሰማይ። ለዚህ ነው ደግሞ ቅዱስ ያሬድ መስቀል አብርሃ ደ ከዋክብት አሰርገው ሰማይ

ምኮሎስ ፀየ አ እግዜ አብሔር ብሎ ቁድ ሲያሬድ የቤተክርስቲያናችን ሊቅ በእጽዋትወዜማ አዝም ይሆናል። ምንድን ነው መስቀል አብርሃ እምከዋክብት አስርገው ሰማይ። መስቀል ብርሃን ሆነ እንደ ከዋክብት ደግሞ ሰማይን አሸበረቀ። እዚያን ጊዜ ብርሃኑ መስቀል ውስጥ ሲታይ ብርሃን ነው የታየ። እንኩልስ ፀሐይ አራይ ከሁሉ ፀሐይ እንደሚያ እንደሚያ በራ ሁሉ ዓለም እንዲታይ ያደረገ ማለት ነው። ከዛ በኋላ መስቀሉ ወጣ። ንግሥት ኢሌኒ ያንን ግማደ መስቀልን ይዛ ወደ ሀገሯ ወደ ሮም ተመለሰች። ስትሄድ ግን ዝም አይደለችም። በየቦታው ደመራ እየደመረች ደመራ እየደመረች ነው የሄደች። ወደ ሀገራችን ደግሞ የመጣ ያንን ግማደ መስቀል አራት ወንበሮች ነበሩ፣ ሲኖዶስ ማለት ነው። ሮም፣ ቁስጥንጥንያ፣ ኤፌሶን እንደገና ደግሞ ግብጽ ማለት ነው። ከአራት ተከፍሎ ነበረ። ያንን እንዴት ወደ ሀገራችን መጣ? በአፄ ዘራ ያዕቆብ ዘመነ መንግስት፣ አባታቸው ነው መጀመሪያ አጼ ዳዊት ይባላሉ። በኢትዮጵያ ፌራ ተላላፊ በሽታ ገብቶ ነበረ። ይህን ተላላፊ በሽታ እንዴት ነው የሚጠፋልኝ ብሎ ለና አቡነ ፊልጶስ ዘደብረ ቢዘን ሌሎች ቅዱሳንን ጠየቋቸው። ና ይህንን የሚጠፋ ግማደ መስቀል ወደ ሀገራችን ከመጣ ነው ተባለ። ይህን ግማደ መስቀል እንዴት ና አምጣው ብሎ ወርቅ፣ እንቁ፣ ሌላ ገጸ በረከት ወደ ግብጽ ይዘው ሄዱ። እነዛ ቅዱሳን ይህ የምናገኘው መጽሐፈ ጤፉት ግሸን ደብረ ከርቤ የምናገኘው ትልቅ መጽሐፍ ነው። እንደገና ደግሞ ክብረ መስቀል የሚባል መጽሐፍ አለ። ድርሳን መስቀል የሚባል አለ። መልክአ መስቀል የሚባል መጽሐፍ አለ። አድማጮቻችን የት መጽሐፍ እንዲገኝ እንዲያውቁት ማለት ነው። ስለዚህ ዓፄ ዳዊት ያንን ገጸ በረከት ይዘው ይሄዱና ግብፃውያን ያንን ግማደ መስቀል ሊሰጧቸው አልፈለጉም። ስለዚህ ግማደ መስቀል ማትሰጡን ከሆናችሁ አባይን እንገድበዋለን የሚል ሀሳብ መጣ። ግብፃውያን ደግሞ ሕይወታቸው ስለሆነ አባይ እንዳይገድባቸው ግማደ መስቀል እንደሰጧቸው ይነግረናል። ከግብጽ ላይ እስክንድሪያ ማለት ነው። ላይ እስክንድሪያ ካይሮ አድርጎ ሱዳን ሲደርሱ ሀፄ ዳዊት በመንገድ ላይ በወባ እንዳረፉ ይነገራል። ወባ ይዟቸው ታሞ መቱ። ከዛ ሀፄ ዳዊት ደብረ ቢዘን ላይ መንኩሰው እንደነበሩ ይነግረዳል። ከዛ ሀፄ ዘርዓ ያዕቆብ ማለት ነው ልጃቸው እሳቸው እንደገና ሄደው ከሱዳን ያንን ግማደ መስቀል ይዘው መጡ። ይዘውት ሲመጡ ግን መንገድ ላይ ብዙ ቦታ ተራራ ያስቀምጡት ነበር። ምክንያቱም አንድ ድምጽ ሲሰሙ ነበር፣ በራይ ምንድነው አንር መስቀሌ የበዲ በመስቀል መስቀሌ በመስቀል ላይ አኑር የሚል ድምጽ ሲሰሙ ስለነበረ ያንን ተራራ አንድ ትልቅ ተራራ ያገኙና፣ እዚያ ያስቀምጡታል። እዚ ቦታ እንዳልሆነ እንደገና ደግሞ መስቀሌ በመስቀል ላይ አስቀምጠው ይላል። በየቦታው እነዚህ ሲያደርጉት ከዛ በኋላ ሊቃውንት ሰበሰቡት። እንዲህ የተባልኩ ነው ያለው መስቀሌ በመስቀል ላይ አኑር የተባልኩ ነው ስለዚህ መስቀል ተፈጥሮ ቦታ ምንድነው የትኛው ነው ሲባል ግሸን ደብረ ከርቤ ላይ ሆነን ስንመለከተው የትምህርተ መስቀል ነው ተፈጥሮ ስለዚህ ግማደ መስቀል ላይ ግሸን ደብረ ከርቤ ልክ ጉድጓድ ተቆፈረ። ጉድጓት ቆፍረው ከስር ዕንቁ ከዕንቁ በላይ ብር ከብር በላይ ወርቅ ከዛ እንትን መስቀሉን አስቀመጡ። ከዛ እሱ በላይ ደግሞ ወርቅ ብር እንቋድርጎ በትምርተ መስቀል ግሽ እንደብረ ከርቤ በዚ ነው የሚከበረው ማለት ነው። እንደው እርሱ ማንስተውታል መስቀል ና ኢትዮጵያ ታሪካዊ ተሰሰር እንዳላቸው እና ይሄኛው እስቲ ወልድ ሄነነ ሴት እንዴት ያስጠብቀው የሚለውን አጠራ ያለ መልክ ታስተላልፋውልን እንጨርስ። ጥሩ። እሺ። ይሄንን ታሪክ ስንመለከተው በእና ሀፀይ ገብረ መስቀልም ሲከበር እንደነበረ እንዳ መስቀል የሚባል አለ 1500 አመት እድሜ ያደረገ ቤተክርስቲያኖች አሉ። በሀፄ ገብረ መስቀል ጀምሮ በአራተኛ ክፍለ ዘመን ማለት ነው፣ ወደ አምስተኛ ክፍለ ዘመን ገደማ እንደገና ደግሞ እና ሀፄ ዘርዓ ያዕቆብ የነበረበት ደግሞ አስራ ሶስተኛ ክፍለ ዘመን ከዛን ጀምሮ ያለመቋረጥ ይሄ ደመራ መጥቷል። ለዛ ነው አሁን ይሄ ያለው ድባብ በጣም የደመቀ የሆነ የብዙ ሺህ ዓመታት ያስቆጠረ ታሪክና ባህል ስለሆነ ለዚህ ባህል ደግሞ ሁሉ ክርስቲያን የሆነ ለማድመቅ ያለው ነገር ነው። የሚፈጽሙ ያለ ለምሳሌ ያህል ብንመለከት ከቅዱስ ወብፁ ፓትርያርኩ ጀምረው የራሳቸው ድባብ አለ። የሚያደርጉት ይህ ቆብ እሱን ጳጳሳት አይለብሱትም። ፓትራሪክ የሚለብሱ ጳጳሳት አይለብሱ አልባሳቱም። እንደገና ደግሞ ጳጳሳት የሚለብሱት መነኮሳትም አይለብሱትም። መነኮሳት የሚለብሱት ካህናት አይለብሱትም። ካህናት የሚለብሱት ዲያቆናት አይለብሱትም። ዲያቆናት የሚለብሱት ሰንበት ትምህርት ቤት አይለብሰውም። ሰንበት ትምህርት ቤት የሚለብሰው ደግሞ ምእመናን፣ ምእመናን ደግሞ የራሳቸው የሆነ ለበአሉ ማድመቂያ የሚሆን እህቶቻችን እናቶቻችን ዙሪያ ጥልፍ ሹፎን የተለያየ አይነት ነገር ይለብሳሉ። ወንዶች ደግሞ የባህል ልብስ ይለብሳሉ። ስለዚህ የዚሁ ሁሉ ስብስብ ነው። ልክ ደመራ ተደምሮ እንትን እንደሚያደርገው የዚሁ ሁሉ ነው። እንደገና ደግሞ ትርኢቶች አሉ። የተለያየ ትርኢቶች አሁን ለምሳሌ ዘንድሮ ዑራኤል ቤተ ክርስቲያን ነው ይህንን የሚያከብሩ፣ ተረኛ ያለ እነሱ ያዘጋጁት ትርኢቶች አሉ። እንዴት እንደወጣ ንግስት ለን እንዴት እናስወጣቸው ወደ ሀገራችን እንዴት እንደመጣ። ስለዚህ የዚ ሁሉ ነው። ለምሳሌ ዘንድሮ ከስምንት ሺህ በላይ መዘምራን በአንድ አይነት መዝሙር ይዘምራሉ። ስምንት ሺህ መዘምራን በአንድ አይነት መዝሙር መዘመር ማለት እናስበው፣ ይህ ምን ያህል ድባብ እንደሚሰጠው ነው። ለዚህ ነው ደግሞ ብዙ እስከ ዩኔስኮ የተመዘገበበት ዝም ብሎ የተገኘ ሳይሆን ለብዙ ዓመታት ያመጣ ነው። ባህልና ትውፊት ታሪክ ነው። በጣም ነው የምናመሰግነው መጋቤ ምስጢር አማኑኤል መንግስታብ የኮልፌ ቀራኒዮ ክፍለ ከተማ ቤተ ክህነት የስብከተ ወንጌል ክፍል ኃላፊና ደራሲ እዚህ ድረስ መጥተው ስለ መስቀል፣ ስለ ደመራ ሃይማኖታዊ ትውፊቱ፣ ስለ ሃይማኖታዊ ስርዓቱ ስለ ሰጡን የተለያዩ ማብራሪያ ከልብ እናመሰግናለን። መልካም በዓል ይሁንሎት። እንግዲህ ሁላችን መልካም የብርሃነ መስቀል በዓል ያድርግልን። ሰላምና ፍቅሩ ያወርድልን።